አንዱ መሰሪ፣ አንዱ ቅጥረኛ እየሸረበ ሲያላግጥበኛ፣ ይህን ጦርነት አሜሪካ መሀል ገብታ ከምታበርድ ይሄ ሰውዬ መሀል ቢገባ አይሻልም? ኢራንና እስራኤል ጦርነታችሁ ብታቆሙ ይሻላልሽ። አይ ተመጫለሽ፣ ከኔ ጋር ፈታ ዘና አድርግሻለሁ። ምግብ በራሴ ነው፣ ወጪው በእኔ ነው። ከኔ ጋር ያለሽ ምናምን ነ አይደለም። እኔ በቃም ስለ ለምን እኔ ላይ ታፈጣለህ? ሀሳቡን ያመነጫው እሱ ከቃራኒ ሰዎች ስለ ነቢዩና መሐመድ ሰለላሁ አለይህ ወሰለም ሲያወሩ፣ እስቲ ስሙ። አበሻ ስሙንና ጥቁርነታችንን ከፍ እንዲል ያደረጉ የተከበሩ ሰው ናቸው። በባርነት የሚታወቀውን የቢላልን ጥቁር እግር በተከበረ ስፍራ ላይ በካዕባ ውጣ ተብሎ የእሳቸውን ታሪክ እኛ አውቀን ካላሳወቅን እነሱ እንደዚህ አንብበው ራሱ የሆነ ዲሞናይዝድ ማድረግ ሲያቅታቸው ነው የሚያወሩት። ኢራን አምርራለች፣ የመጨረሻ ማስጠንቀቂያም ሰጥታለች። በዚህም ታዲያ እስራኤላውያን ተሸብረዋል። የእስራኤል አምላክ ይተኛ ላይተኛም የሚለውን አብረን እንመለከታል። ምንድን ነው ነገሩ? አዳዲስ ነገሮችን አሁንም እየሰማን እንገኛለን። ከተሾሙ ሁለት ቀን የሆናቸውንም የኢራን ጦር ዋና አዛዥን እስራኤል መግደሏልም ኑሮ። ግን ድሮ ቀረ ሰምታችኋል። ኢትዮጵያ እኮ አያፍርም ኑሮ ድሮ ቀረ ይላል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት ስልሳ ብር ሲገባ ፎርቱና ድል ዘይቶች ደግሞ ቀድሞ ይሸጡ። እናንተ ዝም ብላችሁ አታሽቃብጡ። ሁሉም ነገር በጊዜው ውድ ነው። ሁላችን ማስመሰያዎች ነን። እቺ ልጅ ሙስሊም ናት ቢባል ማን ያምናል? ኡስታዝ ወሂደ ትክክለኛ ሰው አይደለም እያሉ ነው። ትክክለኛ ሰውና እስራኤሎች ሙስሊም ናቸው መኪና የለኝም፣ ቤት የለኝም፣ ብር የለኝም፣ ግን ማግባት ይፈልጋሉ። እቤት ላገባ ነው ቢስ ጠይቃቸው ልጅ ነህ ገና አሉኝ። ሰላሳ ሦስት አመት ነው ልጅ ነኝ ግን እና ልጅ ነኝ እኔ። አንተ ጡት ጠብተህ ያልጠገብክ ልጅ ምንድን ነው የምትለው? ገና ልጅ ነህ። እንደዚህ አይነት ነገር እንዴት ነው የምታስብ? በነገራችን ላይ የሙስሊም ኡስታዞችም በጣም አይቀልዱ፣ ወላ አይቀልዱ ነው መላቸው። ኤኒዌይስ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም። በነገራችን ላይ እየሰማን ያለነው ነገር ትንሽ ያወዛግባል። እስራኤል እና ኢራን በጣም እየተደባደበ ከመደባደባቸውም አልፎው ሰይዶ ለማገላገል ሊሂድ ምናምን እያለ ነው። ይህን ጦርነት አሜሪካ መሀል ገብታ ከምታበርድ ይሄ ሰውዬ መሀል ቢገባ አይሻልም? ኢራንና እስራኤል ጦርነታችሁ ብታቆሙ ይሻላል የጠገባ ህያ ሲፈሳ አደረ ሁለታችሁም የጠገባቸው አገሮች ናችሁ እረፉ እንደ ሀሳብ ማለት እንደ ሀሳብ ያዙልኝና አቤት ቀ መሰነስ ከሚቀት ወደ ዛሬው ፕሮግራም ስናልፍ ደግሞ ተቃራኒ ሰዎች ስለ ነቢዩና መሐመድ ሰለላሁ አለይሂ ወሰለም ሲያወሩ እስቲ ስሙ ፕሮፌት መሐመድ የጥቁር ህዝቦች አባት ናቸው የጥቁር ህዝቦች የነጻነት አባት ናቸው ከነልሴን ማንዴላ በላይ ከማልኮም ኤክስ በላይ ናቸው ፕሮፌት መሐመድ አበሻ ስሙንና ጥቁርነታችንን ከፍ እንዲል ያደረጉ የተከበሩ ሰው ናቸው። በባርነት የሚታወቀውን የቢላልን ጥቁር እግር በተከበረ ስፍራ ላይ በካዕባ ውጣ ተብሎ ጥቁርነቱ ከካዕባ በላይ እንደሆነ ያስመሰከሩ ትልቅ አባት ናቸው። ስለ አበሻ እና ስለ ኢትዮጵያ ከተናገሩ ነብያቶች ብቸኛ ሰው ናቸው። ሌላ እኮ የተናገረ ነብይ እኮ የለም። ለምንድን ነው የምጠላቸው? ጥቁር የሚባለውን ጥቁር ባሪያ ተሽጦ የሄደውን ባሪያ አበሻ ከራሳቸውን አስበልጠው ከጀለሰቻቸውን አብልጠው ካዕባ ስፍራ ላይ የ የጓደኞቻቸውን ትከሻ ረግጦ ወጥቶ ከካዕባ በላይ ከፍ እንዲል ያደረጉ ሰው ናቸው ውደዳቸው የነጻነት አባት ናቸው አንተ የምትለው አይሻ ለምን አገባ ፕሮፌት መሀመድ ሀሰተኛ ነቢ ነው ምናምን የምትለው ተረት ተረትን ቂጥ ውስጥ አስገባው የሚሰማ ሰው የለም ካሁን በኋላ እናስነብበዋለን ትክክለኛ ታሪኩ ትውልዱ እናስነብበዋለን ማንንም ሰው ቦታውና ክብሩን ይሰጠዋል። እባካችሁ አንብቡ። መላችሁ ለዚህ ነው። በነገራችን ላይ እሱ እስከሚያውቀው እናንተ አታውቁም፣ እኔም አላውቅም እኔም አላውቅም። አልዋሻችሁም፣ ግን እስከ መች ነው የእሳቸውን ትክክለኛውን ታሪክ ምንደርስበት ነው? የምሬ ነው ምላችሁ። የእሳቸውን ታሪክ እኛ አውቀን ካላሳወቅን እነሱ እንደዚህ አንብበው ራሱ የሆነ ዲሞናይዝድ ማድረግ ሲያቅታቸው ነው የሚያወሩት።

ሟሽ ከመመቱ በፊት ለመጨረሻ ጊዜ የሰራው ቪዲዮ ይሄንን ነው ብሎ የሆነ ልጅ ሊኮደኙ ነው። በነገራችን ላይ እስራኤላውያን ክርስቲያን ነው? ኦርቶዶክስ ነው? ወይስ ጴንጤ ነው? ምን አይነት ሃይማኖት ነው እዛ ውስጥ የሚበዛው? እስራኤሎች ሙስሊም ናቸው ወይስ ክርስቲያን? እስራኤል በአካባቢዋ ላይ ካሉ ሀገራት ጋር የምታደርገውን ጦርነት ከሃይማኖት ጋር የምታያይዙ ኢትዮጵያውያን፣ ይሄ መረጃ ለእናንተ ነው። ሌሎቻችሁ ማሳለፍ ትችላላችሁ። እስራኤል ውስጥ ከፍተኛ ተከታይ ያላቸው ሃይማኖቶችን በዝርዝር እነግራቸዋለሁ። አንደኛ አይሁዶች ሰባት ነጥብ አንድ ሚሊየን ናቸው ወይንም ደግሞ ሰባ ሶስት ነጥብ ስድስት ፐርሰንት ይይዛሉ ከእስራኤል ህዝቦች ውስጥ ማለት ነው። ስለዚህ አንደኛ ላይ ይቀመጣሉ። ሁለተኛ ሙስሊሞች ናቸው አንድ ነጥብ ሰባት ሚሊየን ያህል ይደርሳሉ ወይንም ደግሞ አስራ ስምንት ነጥብ አንድ ፐርሰንት ይሆናሉ እስራኤል ውስጥ የሚገኙ ሙስሊሞች ማለት ነው። ክርስቲያኖች አንድ መቶ ሰማኒያ ሺህ ብቻ ናቸው ወይንም ደግሞ አንድ ነጥብ ዘጠኝ ፐርሰንት። ማለት አራተኛው ባገኘት መረጃ መሰረት ድሩዝ የሚባል ሃይማኖት ነው አንድ መቶ ሃምሳ አንድ ሺህ ናቸው ወይንም ደግሞ አንድ ነጥብ ስድስት ፐርሰንት ብቻ። ቀሪው አራት ነጥብ ስምንት የሚሆነው ፐርሰንት ደግሞ ሃይማኖት የለውም። ስለዚህ ብዙዎቻችሁ ክርስትና ወይንም ደግሞ እስልምና ነው ወግናችሁ የምትከራከሩ ሰዎች ቲክቶክ ላይ ወይንም ኮመንት ላይ የምጽፉ ሰዎች ይህንን አይታችሁ፣ በነገራችን ላይ እንደዚህ የሚያወሩት እንደዚህ ለእስራኤል የሚያሽቃብጡ ሰዎች የራሳቸው ሃይማኖት አንድ ቀበሌ አትሞላም እስራኤል ውስጥ ያለችው። የሆነ ነገርም በመረጃ ጠልተን በመረጃ ብንወደው አሪፍ ይመስለኛል። አልደብቅልህም፣ ይሄ ቅዱስ ነኝ እግዚአብሔር መረጠኝ ምናምን የምትለው እሱ ሂድና ከሚስት ጋር ወይ ከጮኛህ ጋውራው ከኔ ጋር አታውራውም። እግዚአብሔር መረጠኝ ጠራኝ ምናምን እያልክ የምታጭበረብረው ከኔ ጋርም አይሰራም። አብስሎ እሱ በዚህ አጋጣሚ እንዲታወቅ እንዲሰራ ስለዚህ እያንዳንዱን ነገር ስትሬት ፎርዋርድ ነው የምነግርህ። ምንም ነገር ውሸት የለውም። አሁን ኢራን ላይ የተጀመረው ጦርነት እንደ ኢራቅ ዲስቴብላይዝ ለማድረግ ነው አሜሪካኖች፣ እስራኤል ሶሪያን ዲስቴብላይዝ አድርገዋል። ኢራንን እንትን ኢራቅን ዲስቴብላይዝ አድርገዋል። ሊቢያን ዲስቴብላይዝ አድርገዋል። ዋራልስ ብዙ ያው ፍልስጤምን ዲስተብላይዝ አድርገዋል። እነሱ ግባቸው የታወቀ ነው። ብዙ ጊዜ ጦርነትን ይከፍቱና በዛ ጦርነት ውስጥ የራሳቸውን ጥቅም አስበው ነው። ኢራን አምርራለች፣ የመጨረሻ ማስጠንቀቂያም ሰጥታለች። በዚህም ታዲያ እስራኤላውያን ተሸብረዋል። ኢራን የቴላቪቭ እና ሀይፋዊ ነዋሪዎች ህይወታቸው ለማዳን አካባቢያቸው በአስቸኳይ ለቀው እንዲሄዱም የመጨረሻውን ማስጠንቀቂያ ሰጥታለች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ ምልክት ታዲያም በተለይ የቴላቪቭ እና ሀይፋ ነዋሪዎች ህይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸውም ብለዋል። የኢራን የቅጣት ዘመቻ ታዲያም በቅርቡ ይካሄዳል ሲሉ ተደምጧል። የእስራኤል አምላክ ይተኛ ላይተኛም የሚለውን አብረን እንመለከታል። ምንድን ነው ነገሩ? አዳዲስ ነገሮችን አሁንም እየሰማን እንገኛለን። ከተሾሙ ሁለት ቀን የሆናቸውንም የኢራን ጦር ዋና አዛዥን እስራኤል መግደሏንም የእስራኤል መከላከያ ሚኒስቴር ከደቂቃዎች በፊት አሳውቋል። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ካገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻዳሚንን መግደሉን አስታውቋል። ዋና የተገደሉት በማዕከላዊ ኢራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑን ተዘግቧል። ታዲያ አዲስ የተሾሙ ናቸው እኚ ግለሰብ። ከተሾሙ ከሁለተኛ ወይም ደግሞ ከሶስተኛ ቀን በኋላ ተገርለዋል። እንደምታውቁት ነው፣ በሁለቱም ሳይዶች በጣም ከባባድ ጥቃት አሉ። ከዚህ ጥቃቶች ውስጥ ደግሞ እስራኤል ኢላማዋን ያደረገችው በከባባድ ባለስልጣናቶች እና በጣም የኒውክለር ባለቤት እውቀት ያላቸው ሰዎች ላይ ነው። በዚህ ጉዳይ ላይ ሀገራችን ጣልቃ ገብታ ሰው ትልክላት እንደሆነ መረጃዎች እየደረሱ ነው። እስቲ የአንድ ሰው ሂጂኒ ያገላግላል የእነሱን የነሱን ሁለቱን ችግር እፈታለሁ እያለ ነው። ባክትን በለኝ ኢራንና እስራኤል ጦርነታችሁ ብታቆሙ ይሻላልሽ። ኑሮ አታስወድዱብን። አርፋችሁ የተቀመጡ የጠገባ አህያ ሲፈሳ አደራም። ሁለታችሁም የጠገባችሁ ሀገሮች ናችሁ። እረፉ። ኑሮ አታስወድዱብን። ቤንዚን አንድ ሺህ ብር አታስገቡብን። በግር አታስኪዱ፣ በግር ድሮ ሄድን ይበቃል። ስለዚህ ስርዓት ያዙ። አይ የምትሉ ከሆነ ለሁለታችሁም ይበቃችኋል። ሚሳኤል ምናምን ምናምን ስላላለ አላምንም እትሉ ከሆነ ደግሞ ሴጣን መሆኔን ላሳያቸው። አባ ስለ ኑሮ ውድነቱን በኋላ እንመለስበታለን። ግን ምን መሰለ በሬ እንዴትም ቢወፍር ማቅጠኛው ግን ቢላ ነው ይባላል። እና በወፈሩትም አይደለም ቢወፍር ቢወፍር በሹኬ አይነሳለሁ የሚባለው ተው ተው። በመሀላቸው ገብተህ ሀገሬ ላይ ሚሳይል አታብርድብን። የምር የሚሳይል ማብረጃ ነው። ምን ሆኖ እኛ ኑሮ ግን ድሮ ቀረ። ሰምታችኋል። ኢትዮጵያ እኮ አያፍርም ኑሮ ድሮ ቀረ ይላል። የምር ኑሮ ድሮ ቀረ። በ1996 እንደዚህ አይነት ኑሮ ይኖራሉ። እንዲ ቆይ፣ ሽቀጥ የፍጆታ እቃዎች፣ እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብራኔ መረጃዎችን አሰባስቧል፣ ከተሉ ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ ዋጋ ለውጥ እንደ ተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ ሶስት ሊትር ሀያት የምግብ ዘይት ስልሳ ብር ሲገባ ፍርቱንና ድል ዘይቶች ደግሞ ቀድሞ የሸጡ ከነበሩበት 120 ብር ወደ 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50 ጫው ከአንድ ብር እስከ አንድ ብር 25 ሊሸጥ ይገኛል። ሩዝም እንዲሁ የአንድ ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር 50 ሂሳብ ቅናሽ በማሳየት አንድ ብር 50 ሊሸጥ ይገኛል። እናንተ ዝም ብላችሁ አታሽቃብጡ፣ ሁሉም ነገር በጊዜው ውድ ነው። ሁላችን ማስመሰያዎች ሁላችን በዛን ታይም በረ ላይ ይገኝ ይችላል እንደፈለጋችሁ ስራ ሰርታችሁ ላታገኙ ትችላላችሁ በዚህ ጊዜ እኮ የምትገዙት ነገር ብቻ ሳይሆን የምትሸጡትም ነገር በጣም ውድ ናቸው ኤኒዌይስ ከድሮ ጋር ሲነጻጸር ኑሮ ውድነት ምንም አይነት ለውጥ የለውም ጊዜው ነው እንጂ ምናምን ብዬ ለጓደኛ ነገር ጓደኛ ምን ቢለኝ አሪፍ በፊት እኮ አስተማሪዎች ከደሞዛቸው ላይ ቆርጠው አስቀምጠው ቤት ይገዙበት ነበር ቤት ይሰሩበት ነበር አለኝ

ተጅዊድ አጠባበቋን ግን አይታችኋል። የምሬ ነው የምላችሁ። እንዴት ነው ተጅዊድ የምትጠብቀው? በነገራችን ላይ በነገሮች ላይ ላይ በላይ አይታችሁ የምትወስኑ ከእንደነዚህ አይነት ነገሮች መማር ትችላላችሁ። አይ ትመጫለሽ ከኔ ጋር ፈታ ዘና አድርግሻለሁ። ምግብ በራሴ ነው፣ ወጪው በእኔ ነው። ከኔ ጋር ያለች ሆናል።

አንቺ ላይ ለጥሩ ጉዳይ ነው የሚፈልግሽ። ቁጥርሽን ብቻ እንድትነግረው በወጣ አይደለም። ለምን እኔ ላይ ታፈጣለህ? ሀሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ የሆነ ሀሳብ አላመነጨም ማለት ማዘር ቲማቲም፣ ሽንኩርት

ንለመርካቶ መን ስትሰሪ አን እዲ ምንድን ነው ነገሩ? ብር አለው መሰለኝ ከውስጡ፣ እሱ ነገር ብር አለው ከፍታችሁ ቼክ አድርጉት እንጂ። እና እኛ እኮ ችግር አለብን። ኡስታዝ ወሂድ ትክክለኛ ሰው አይደለም እያሉ ነው እ ወሂድ ትክክለኛ ሰው እናንተ አሁን የምታወራው እንዴት እንዴት ይላል እ ታዲያ አንዴ ቆላልፈ ቆላልፈ ቁጭ አድርገህ ወዴት ሰውን ግራ እያጋባ እንዴት ነው አሁን? ደግሞ ቃኤል የአዳም ልጅ ምንድን ነው? የእናንተ ባግራውንድን ነው እኮ እያወራሁ ያለው እንጂ መጽሐፉ ሲጀመር ዘፍጥረትን የጻፈው ማን ነው? ሙሴ ነው። ማስረጃ ስጠኝ እስቲ። ለምን ማስረጃ የምትሰጠው፣ ሙሴ ያለው እስቴቱ ጋር ነው። ዘፍጥረት ሙሴ ጻፈው የሚለው የቱ ጋር ያለው ማስረጃ ስጠኝ። እ ማነው የጻፈው እኮ አይታወቅም ማን እንደጻፈው። ስለዚህ ቀደን ታልባ ወደዛ እኮ። ማን ነው ማን የጻፈው ዘፍጥረትን? ከሌ ጽፎታል የሚል ሰው ካለ ይግባ። አምስቱን ተ እ ዘፍጥረትን የጻፈው ሰውዬ ይሄ ነው ከሌ ነው የሚል ሰው ካለ መግባት ይችላል። አይታወቅም። ብሏል ቢያ በእናተ ነኝ ወይ አይታወቅም? ኦኬ በቃ ሰው ውበት ሲለካ በአህባሾች ነው ለካ፣ እያለች ነው

ውበትን ለይተን ማናቀዝቦች ግን ወዴት እየሄድን ነው? ውበትን እንወቅ። ውበት ማለት ኒቃቧን ሂጃቧን አድርጋ ጎንበስ ብላ ስሰገድ ማየት ነው። ውበት ማለት ያ ነው። እኔ እንጃ እናንተ ውበት መዝለል ይሁን እንደዚህ እንደፈለጉ መሆን ይሁን ብቻ አላቅም። ውበት ነው ብላችሁ ግን ወደ ሚዲያ ይዛችሁ እንዳመጡ ውበታችሁን እዛችሁ ተኳኳሉት። አላሁ አክበር፣ ዛሬ ሪከርድ ተሰብሯል። ያ ጀማዓ፣ ሁላችሁም ኮሜንት ላይ ቢስሚላሂ ማሻአላህ እያላችሁ ጻፉ። በአንድ አመት ውስጥ ዋን ኢየርስ ኤጎ 10 ሚሊዮን ቪው እኔ አላየሁም። ገዜ በፊት በመንዙማ አለም በአንድ አመት ውስጥ አስር ሚሊዮን እይታ ያገኘ መንዙማ አላየሁም። ሰው ሪከርድ ነው ይሄ ብዬ ነው የማስበው። ምናልባት ካለ ንገሩ፣ ግን እኔ አላየሁም። ስለሆነ በአንድ አመት ውስጥ አስር ሚሊዮን ቪውስ ያገኘ ባይዘዌ ነው። በጣም ይለያል። ሊገባዋል። ግጥሞቹም እንዴት ናቸው? በእናትሽ ሲጀመር የግጥሞቹ ሊበላቸው በጣም ከፍ ያለ ነው። እንዲሁ በቃ ዜማው ሁሉ ነገሩ ይለያለ። ከዚያ በላይ ግን መንዙማው ሲጀመር በምን እንደተጀመረ ስሙ። አልሐምዱሊላ ሽኩር ጋለታ ከላይ ከታቹ ከየት እንደታ፣ አቤት አቤት፣ እኔ ገርሞኛል። እንዴት አስር ሚሊዮን ብቻ ታየ? ይህ እኮ እየሰነፍን ነው። ይህ እኮ በጣም ወደኋላ እየቀረ መሆኑን ነው የሚያሳየው። ሁላችንም ማስመሳዮች፣ ሁላችንም ብዜ ጋር ያለ ነው ውስጣችን አሯል። አንቺ ብትታም የሚስማን ይሰበስብልሻል። እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊቲ የሆነ ነገር ሆኖ እርዳታ መጥቼ ጠየቅኩኝ። ወይኔ ኢሳም እኮ እንወደው ነበር። እኖራለሁ የሆነ ነገር ቢሆን ትረጂኛለሽ። ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ዩቲዩብ ላይ ምናምን ኢሳም እና ኢክራም ተጋቡ ሰዎች፣ እናንተ ማን ወላሂ የምሬ ነው። ማን ይደርስላችኋል? እና ለራሳችሁ ራሳችሁ ኑሩ። ባናቱ ይ ሁሉም ሰው እና ወንዶችም ቢሆን አላህም ፍሩ። እነሱ ይኸውላችሁ ምን መሰላችሁ፣ አሁን የተላለፍ ነው ለወንድ ብር ትልቅ አላችሁ፣ ወንድ ጋር ትንከባከባላችሁ ምናምን፣ በደንብ ነው የምንረዳችሁ ባይዘው እናንተ? ከእድሜ ጋር ትዳር እንዳይመልጣችሁ። ትዳር የበላችሁ ነው የሆነ ሰው የምታግዙት ወላሂ ትዳር የሆነ የሆነኛ ልጅ ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ ብላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ ይህ ወንድ አላህ አፈር ያስበላ። ወላሂ ለአዚ አረብ አገር ሲጠብሰ ብር የምታስልክ ወንድ አላህ ፈራ። ሲጀመር ራሱ እኔ ወንድ ብዬ አልጠራቸውም እነዚያን ሰዎች። ጌታ ከአላህ በስተቀር የለም ብዬ ጌታ ሁሌም መስካሪ ነኝ ሳላቅማማ አላፍታ። ኢየሱስም ባሪያው ቅን ታዛዥ ለቃሉ መዳንም በአላህ አምልኮም የገሉ ላኢላህ ኢላላህ ሙሐመድ ረሱሉላህ። ነቢዩ መሐመድ ታምርን ስለሠራ ጌታ ነው ብለን አልተቀበልን ሰው ነው ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኃሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደ ተማርነው እንደ ሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማንን ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብዬ አምኜ ምን ለመቀበል ዝግጁ የሚያደርገኝ ለዚህ ማለት ነው። ኢየሱስ ሰው ነው እ ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች እ ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል ና ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ፈለቁሁ ወማ ቀተሉሁ ወላኪን ሹቢያ ለሁ አልቀበሩትም፣ አልሰቀሉትም አል አስመሰለባቸው ይላል። ኢየሱስን መሳይ ላይ የተሰቀለው ኢየሱስን የመሰለ ኢየሱስ አርጓል አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው መሳሰለው እንጂ በሌላ ነገር ምንም አንመሳሰለ ወማቀተሉ ወማሰለቡ ወላኪን ሹብሐ ለሁም። በነገራችን ላይ ይሄ ሕፃኑ ልጅ በቀደም እንዳሰለመ ታውቃላችሁ። ዘጠነኛው ሺህ እስልምናን የሚነካ እስልምናን የሚያንቋሽሽ ድርጊቶችን አድርጓል ተብሏል። ዘጠነኛው ሺህ ዳይሬክተር ተዋናዮቹ አድርሱልኝ

ኧረ እሱ ነው የሰረቃችሁ ምናምን ብለን ልታስይዘኝ። በዛ አሁን ከፊት ለፊቴ ኪቴ ይመጣ። ለኛ ለመልካም ሰዎች የተዘጋጀች ምድር አለች፣ ገሃነም ትባላለች። ከዛ ነው የመጣሁት። እሷንም አቃጥላት ልደፋ ስትል አንቅራ ስተፋ ነው አይደል የመጣው ወንድም። እዛ ገሃነም ውስጥ ጎዳና ተዳዳሪ ሆኗል ስባል ልረዳህ ነበር ሄድኩት፣ ነገር ግን መልካም ሰዎች ብቻ ነው የሚገቡት፣ እሱ የለም አሉ። ስለዚህ አሁን የመጣሁት ልወስድህ ነው። ሞታል እንዴ አዎ እዚህ እናንተ የምትኖሩባት ምድር የለሁም እና አሁን ታዲያ በቅለህ ነው በላሁን እዚህ ያታድቀኝ ዘርበልልኝን አለበለዚያ ሰይፋለሁ አምጣው ስለተባልኩ ብቻዬን መሄድ አልችልም ስለዚህ ለወስድህ ነው የመጣሁት ረባክ ይህን ካራክተር ለመተወን ይሄ ልብስ ለምን አስፈለገ ተመልከቶ እስቲ ምን ያህል እስልምናችን እየናቁ እስልምናችንን እያስወደቁ እንደሆነ ከዚህ በፊት ምን የሚባል የሆነ ድራማ ላይ ኒቃብ ለብሳ የአሸባሪዎች ነው ብለው ቪዲዮ ተሰርቶ በድራማ እንትን ተለቆ ነበረ። ግን እነኚህ ሰዎች ለምንድን ነው ይህንን ለብሶ እንደዚህ አይነት ትወና ውስጥ እንደዚህ አይነት ካራክተር የሚይዙት? ለምንድን ነው የቄስ ወይ የጳጳስ ልብስ የማይለብሱት? እስልምናችን ለማንቋሸሽ ነው። ኢማማ ለብሶ ጀልቢያ ለብሶ። አዎ ብዙዎቹ ናቸው። እንግዲህ እንደዚህ ይነካኩንና በኋላ ደግሞ ሌላ ስም ይለጥፉብናል። ሙስሊም እንደዚህ ነው፣ ሙስሊም እንደዚህ ነው የሚል ስም ይለጥፉብናል። ጋአሁኑ ከሂጃብ የወጣ ነው ከሙስሊሞች ምስል እዚህ ጋር የምታደርገው ከሙስሊሞች የተወሰደ ነው። እዚህ ጋር ሂጃቡ ነው፣ ከሰላ ያለው ከላይ ያለው አራት ማዕዘኑ የቁርአን ቅርጽ ነው። እዚህ ጋር መነሳነሷ የቁርአን የውስጧ ማካፈያ ነች። ምክንያቱም ሙስሊሞች ስለነበሩ ዩኒቨርሲቲ ለመጀመሪያ ጊዜ ጀመሩት፣ ቁርአን መነሳነሱን አውጥተው፣ ቁርአን አናታችሁ ላይ ቁርአን ከኛ በላይ ነው ለማለት ያደርጉ ስለነበረ ያ መሳሪያ ተወስዶ ነው ዛሬ በአለም ላይ አሜሪካ ውስጥም አውሮፓ ውስጥም ፈረንሳይም ጀርመንም ሳይቀር ያ መነሳነሱ የሚያደርገው ቁርአን መነሳነሱን ከማድረግ የተወሰደ ነው። ቁርአን ከኛ በላይ ነው የሚለውን ሲምቦል ነው ወስደው ያንን የሚያደርጉት እና አለም ላይ የመጀመሪያ ዩኒቨርሲቲ ካስፈለገ አሁን ዘመኑ ያመጣው ቻችቢቲ እና ዲፕሲካ ለዛ ላይ ገብና ለፈረስ ዩኒቨርሲቲ ገና እናንተ ወደ ኋላ ቀርተናል። ሙስሊሙ ማኳሁን በናውሌጅ የለም ማን ነው አሁን ሀያልነቱን ወስዶ አለምን ተቆጣጥሮ አለምን እያስፈራራ ያለው ራሳችን ልንጠይቅ ይገባልላለ ጣም አርዝም ይባችኋሉ እስካሁን አብራችሁ ለቆያችሁ ምን እንደምላችሁ አላቅም። እስኪ አንዴ ጠጋበል